በዚህኛው ቪዲዮ ደግሞ የምንመለከተው የተለያዩ የኳስ መጫወቻ ክሊቶች ምን ያህል ነው ዋጋቸው የሚለው እንመለከታለን ማለት ነው። እስኪ መጀመሪያ ያገኘሁት ሰው ማን ይመስላችኋል? እዚህ ጋር ምባፔ ነው ያለው እዚህ ጋር ማለት ነው። እዚህ ጋር ቀጥታ ያገኘሁት ክሊት የእኛው ነው እንግዲህ፣ ቀጥታ ያገኘሁት ክሊት ነው። ዋጋው ነው 294 195 ዶላር የሚሸጥ ክሊት ነው የእኛው ማለት ነው። በጣም የሚገርም ክሊት ይሄ ያለ ማለት ነው። አያችሁ ሳ ከዛ እዚህ ጋር እንደምትወጡ ብዙ ክሊቶች አሉ። እዚህ ጋርም እንግዲህ የእነዚህ የናይክ ክሊቶች ናቸው። የፈለጋችሁት ያህል ማለት ነው። ከዛኛው ለምሳሌ 19 ዶላር የሚሸጥ ክሊት ነው። ይታያቸዋል ይህ 19 ዶላር ነው የሚሸጠው። ከዛችኛዋን ከፈለጋችሁት 294 ዶላር ነው የሚሸጠው። ከፈለጋችሁ ይህቺኛዋ ናይኪ ክሊት ከፈለጋችሁ ይህቺኛዋ ስንት ነች? 250 ዶላር ነው ኛው። ይህ የምታዩት 250 ዶላር ያለ ክሊት ነው። እንዴት አያችሁት? ኃይለኛ ነው። ኃይለኛ የናይኪ ክሊት ነው ኛው። ከዛ ከፈለጋችሁት 104 ዶላር ነው የሚሸጠው። እንግዲህ በጣም ብዙ ክሊቶች ነው ያሉት ማለት ነው። እዚህ ጋር መሀል ደሞ የፋንተም ክሊቶች ከፈለጋችሁ እዚህ ጋር የፋንተም ክሊቶች አሉ ማለት ነው። አሁን ለምሳሌ ይሄኛው 214 ዶላር ነው የሚሸጠው። ይሄኛው ይሄኛው ከፈለጋችሁ ይሄኛው 249 ኦልሞስት 250 ዶላር ብሎት ይሄኛውን። ብዙ ክሊቶች አሉ እንግዲህ እንደፈላጎታችሁ ማለት ነው። ከፈለጋችሁ አሁን ለምሳሌ ይሄኛውን ክሊት ከፈለጋችሁ ይሄኛው ይታያችኋል። ላይ 154፣ 155 ዶላር ብሎት ይሄኛው የሚሸጠው ማለት ነው። ስለዚህ ክሊት የክሊት የክሊት ቦታውን ያየ ነው ማለት ነው። የታኬታ ቦታ ነው ያለው እንዳለ ማለት ነው። ከዛ ወደዚህ ጋርም አለ ከፈለጋችሁ፣ ወደዚህ ጋርም ደግሞ የወጣቶች ወይ እንደ አሚ የህፃናት ከፈለጋችሁ እዚህ ጋር አለች። ይኛው ከፈለጋችሁት አርባ ዘጠኝ ሃምሳ ዶላር ነው ትችኛው። ከዛ ትችኛው ማለች ሰላሳ ዘጠኝ ዶላር አርባ ዶላር ነው ትችኛው። ከዛ እነዚህ አርባ ዶላር አብዛኞቹ፣ የኛው ግን መቶ ሰላሳ ዘጠኝ ዶላር ነው የኛው ማላችሁ። ከፈለጋላችሁ እንግዲህ ብዙ አይነት እዚህ ጋር የህፃናትም ከፈለጋችሁ እዚህ ጋር አለ ማለት ነው። ስለዚህ ሌላ የፑማ እዚህ ጋር ሳላሳያችሁ ያለፍኩት የፑማ አለ እዚህ ጋር ከፈለጋችሁ ደግሞ ማለት ነው። የፑማ የኛው እንደታያችሁት የኛው ክሊት ከፈለጋችሁ 239 ዶላር ነው የኛው ፑማ 239 ዶላር ነው የኛው ማለት ነው። ሌላ ደግሞ ከመረጠ አሁን ለምሳሌ እችኛዋን ከመረጣችኋ ደግሞ እችኛዋ 90 ዶላር ነው የሚሸጠው ማለት ነው። 90 ዶላር የሚሸጥ ክሊት ነው ይሄኛው።

የኛው ደሞ የምታዩት የፑማ ክሊት ነው። የፑማ ክሊት ስንት ነው? የኛው 93 ዶላር ነው የሚሸጥ። 93 ዶላር አንዴ ይታያችኋል። የፑማ ክሊት ነች። ይህም የፑማ ክሊት ነው። የሚገርም ክሊት ነው የኛው ማለት ይታያችኋል። የሚገርም የሚገርም ክሊት ነው። ይሄ ዋጋው ስንት ነው? 182 ዶላር ነው የፑማ ክሊት፣ የሚገርም ነው። 182 ዶላር እንግዲህ ብዙ ክሊቶች አሉ ማለት ነው። እናንተ እንደፈለጋችሁት እንግዲህ በጣም ብዙ ክሊቶች ነው ያሉት። እንግዲህ እዚህ መታችሁ ቼክ አድርጓቸው። በጣም የፋንተም፣ የፑማ፣ የናይክ ብዙ ክሊቶች አሉ ማለት ነው። እዚህ ጋር እዚህ ጋር አሪፍ አንድ ክሊት አለች አረንጓዴ፣ ያላዩት፣ ለ150 ዶላር ነው ይሄ ክሊት ከፈለጋችሁት ማለት ነው። ለ150 ዶላር ይሄ ማለት ነው። እንግዲህ እንቀጥላለን። የስፖርት ቪዲዮዎቻችን በስፖርት ሲሪየስ እንግዲህ በጣም ብዙ ቪዲዮ ሰሞኑን እየሰራ ነው። እንግዲህ የክሊት ፈላጊዎች ከሆናችሁ ማለት ነው። እንግዲህ እንደዚህ አይነት ክሊቶችም አሉ ማለት ነው ማለት ነው። ይሄኛው ያሳዩት አይመስለኝም። ይሄኛው ስንት ነው? 9 ዶላር ነው። ይሄኛው ክሊት ከፈለጋችሁ ነው።